አርብ ማታ አዳምና ሄዋንን ብታዩቸው ማምላክን ስብሐት ለእግዚአብሔር ለዛ ውረሰና መንግስቱ ሰማያዊ የተያሉ ብርሃን ለብሰው፣ እንዲሁ አዳምና ሄዋን ደስ ሲላቸው ራሱ ባያቸው ደስ ይለኛል። እውነቴን እኮ ነው እንዴ? እንዲሁ እኮ አንድ የጎረቤት ልጅ የአስር ዓመት ልጅ የሰባት ዓመት ልጅ ነን የጎረቤት ትልቅ ሰው ትልቅ ልጅ ሲደበድበን ትልቅ ወንድማችን ከች ብሎ ሲያስጥለን እራሱ እንዴት ነው ደስ የሚለን። ክርስቶስ እኮ እንዴት ያለ አንገፈነ ምድ ሁለ ሰይጣን ከእንዴት ያለ ጨካኝ ጠላት መሰላችሁ፣ መንጥቆ ያወጣን። ብርሃን የምንለው ለዚህ ነው። ከዚህ ጠላት ነው ያዳነን። ያንበሳውን ጉሮሮ ወቀጥቀጠ መናስክተ ዛሐፂን የዲያብሎስን የአምስት ሺህ ዘመን መቆለፊያ ሰብሮ ነው እኮ የነፃነት እግር የሰጠን። ዋርታ እገሪነ ውስተ ፍኖተ ሰላም። ከዚያ በኋላ ማለት ነው ብርሃን ክርስቶስ መጣና ለቅዱስ ፍሬ ማለት ነው አንቲዩቱ ተቋም ወርቅ አንቺ ምንድ ነው እንተ ጾርኪ የማይትወት ጸዳል ብርሃኑ ለኩሉ ዓለም የዓለሙን ሁሉ ብርሃን የሚያበራውን ብርሃን የተሸከምሽ አንቺ የወርቅ መቅረዝ ነሽ። ይኸውን ፍቹ አለ ብርሃን ዘእምብርሃን ቅድም ያልኳችሁን ቅዱስ የፍሬ አምላክ ዘእምአምላክ ዘተወልደ ምን ጊዜ ለውላጥ ያለመለወት ከአንቺ ሰው የሆነ ምን አረገልን መጥቶ ስንለው አርታ ሀገር ይወስጠፉ ነው ትስላል። ከዚያ ጨለማ ሀገር አውጥቶ የብርሃን መንገድን መራን አለ፣ ወደ ገነት ወደ መንግሥተ ሰማያት ቀና ብለን እንድንሄድ ያደረገን የህይወታችን ብርሃን እርሱ መድህን ያለም ኢየሱስ ክርስቶስ ነው። ለሁላችንም ልቡናችንን ያብራልን። ስለዚህ ብርሃን የምንልበት ምክንያት ከማን ስላዳነን ነው፣ ከጨለማው ገዢዎች ከማን ከዲያብሎ ስላዳነን ነው እና ጌታችን ኢየሱስ ክርስቶስ ምናችን ነው በሉ ነገር። እንጂ ታዲያ ብርሃናችሁ ከሆነ ብርሃናችን ከሆነ ልምዶ የምትፈሩት ጠንቋይ ምናምን ምናምን አትፍሩ፣ ድግምት ክርታስ ምናምን አትፍሩ። እውነት ነው። ተክለ ሃይማኖት ለምን ትፈራላችሁ? ጌታችን ኢየሱስ ክርስቶስ ምንድን ቅዱስ ዳዊት እኮ ነገር እግዚአብሔር ምን ነው አለ? ብርሃኔና ምን ነው ያለ? ታዲያስ የሚያድን ብርሃን እኮ ነው ክርስቶስ። ታዲያ ክርስቶስ እያለን ምን የምትፈሩ ለምንድን ነው እንዲሁ? ይሄ መቼ ነው የሚለቀን ይሄ ፍርሃት? መፍራት መፍራት መፍራት። እና ክርስቶስን ይዘህ ብርሃን ነው አለ እናሳት ቢደግሙብኝስ ወጽልመትን እይረክበው ውይቀርበ ክርስቶስን ጨለማ አይቀርበውም፣ ሰይጣን አይቀርበውም፣ ድግምት አይቀርበውም። አይችልም። በክርስቶስ ላይ ማንም ቢሆን ክርስቶስ ባለበት ቤት ላይ ምንምና ማንም ስልጣን የለውም። እሱ የሕይወታችን ብርሃን ነው አላችሁ። እግዚአብሔር ከሁላችን ጋር ይሁን።